በረከትሽ ብዙ የደናግል ገንዘብ የምስኪናንናት የሩባን ቀለም የሁሉ መጋቢ ፀጋሽ የማይጎድል። ስምሽ ጥዑም ምግብ ከረሃብ የሚያስጥል ስምሽ ጥዑም ምግብ

ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። እግዚአብሔር በበለጠ ጸጋ፣ እግዚአብሔር በተሻለ ጸጋ ደግሞ እንድትገለጥ ይርዳት። አሜን። እግዚአብሔር ይስጥልን። ቀጥታ የምንሄደው ወደ መምህራችን ወደ ቀሲስ ዮናታን እያሱ ነው። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልዶ መንፈስ ቅዱስ አህዱ አምላክ አሜን። እንደምን አመሻችሁ። አሜን የዕለት የዓመት የዘመናት ሁሉ ባለቤት እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። በጣም ይቅርታ ለመጠየቅ እፈልጋለሁ። ያው ትክክለኛውን ነገር ማቅረብ ስላለብኝ ከአዲስ አበባ ወጣ ብለን ስንመለስ ኤክስፕረስ ወይ መግቢያ ላይ አስራ ሁለት ተኩል ስታልፍ ይጨናነቃል አይደለም? ብዙ ትላልቅ መኪኖች ይመጣሉ። እዛ ነው እንግዲህ ረጅሙን ሰዓት ቆመን ያሳለፍ። በጣም ይቅርታ፣ በጣም ይቅርታ ለመጠየቅ እፈልጋለሁ። ይቅርታ ይደረግልኝ። ይቅርታ ዝም ስላላችሁ ብዬ ነው። እግዚአብሔር ይስጥልኝ። ይቅርታ ከጠየቅኩኝ በኋላ ቀጥታ ወደ ትምህርቱ እንሂድ። በጣም አጭር ደቂቃ አስር ደቂቃ ተማምረን ትምህርታችንን እናጠቃልላለን። እግዚአብሔር በነህ በተወደዱ ደቂቃዎች ውስጥ የሚገባውን ነገር እንዲሰጠን ቅዱስ ፈቃዱ ይሁንልን። ደግሞ ያገለገላችሁ ወንድሞች እህቶች እግዚአብሔር አገልግሎታችሁን ይቀበልላችሁ። ቃለ ሕይወት ያሰማልን። ዝማሬ መላእክት ያሰማልን። ከዚህም በላይ በርትታችሁ ተግታችሁ እግዚአብሔርን እንድታገለግሉት ያው እግዚአብሔር ይርዳችሁ። ሁላችንንም እግዚአብሔር ይርዳል። እግዚአብሔር ከእናንተ ጋር ይሁን። የዛሬው ዕለት የትምህርታችን ርዕስ የምናረገው በተከታታይ የጀመርነውን ርዕስ እንቀጥላለን። አላቋረጥነውም፣ እርግጠኛ እንድትሆኑ ፈልጋለሁ። ወደ እለቱ መልእክት እንግባና ትንቢተ ዕንባቆም ምዕራፍ ሁለት ቁጥር ሶስት ላይ እርሱ አይዘገይም የሚል ቃል እናነባለን። የዛሬው ትምህርታችን ርዕስ ይኸው ነው የሚሆነው። እግዚአብሔር ከሁላችንም ጋር ይሁን። የጌታችን የኢየሱስ ክርስቶስ ጸጋ እኛን ለማዳን፣ እኛን ለማለምለም፣ እኛን ለመምራት፣ እኛን ለማስተማር፣ እኛን ለማነጽ በእኔም በእናንተም ላይ እንዲሰራ ቅዱስ ፈቃዱ ይሆንልን። በክርስትና ውስጥ ከባዱ ፈተና እግዚአብሔር የዘገየ የሚመስለን ፈተና ነው። እግዚአብሔር ያልደረሰ፣ እግዚአብሔር ዝም ያለ፣ እግዚአብሔር በእኛ ጉዳይ ላይ የተወው መስሎ ተሰምቶን በአንዳንድ ነገሮች ላይ የዘገየ ይመስለናል። በዚህ ፈተና ብዙ አማኞች ይፈተናሉ፣ ብዙ ሰው ይፈተናል። ትላልቆቹ ቅዱሳን አባቶቻችን የተፈተኑበት ነው ይሄ ፈተና። አብርሃም በዚህ ተፈትኗል። ልጅ እሰጥሃለሁ ሲለው እባርካሃለሁ ሲለው አሰፋሃለሁ ሲለው በጣም ልጅ የለኝም፣ በቤት የተወለደው ሄሌዘር ይወርሰኛል ነው ያለው። በኋላም ስለ ይስሐቅ ተስፋ ሲሰጠው ምዕራፍ 18 ላይ ርብቃ ሳራ ይቅርታ፣ ከመሳቋ በፊት አብርሃም ስቋል፣ እንዴት ይሆንልኛል ብሎ ይህ እግዚአብሔር በሰጠው ተስፋ ውስጥ የመዘግየት ስሜት ሰይጣን ሲያሳድርብን የሚመጣ ከባዱ። ዳዊት በመዝሙራቱ ውስጥ ደጋግሞ ከሚያነሳቸው ነገሮች ሁለት ነገሮች በጉልህ እናያለን። እግዚአብሔርን ረድኤቴ፣ ረዳቴ እያለ መጥራቱና ለሁላችንም ረዳትነቱ ስላለ ይክበር ይመስገን። ሁለተኛው ግን በጣም ከሚያነሳቸው ተደጋጋሚ ቃላቶች አንዱ አትዘግይ ነው የሚለው። አትዘግይ ይለዋል። በሕይወታችን ውስጥ እግዚአብሔር እንደዘገየ ሲመስለን የምንፈተነው ፈተና ለብዙ ነገር ያጋልጠናል። አንደኛ ከስጋ ፈቃዳችን ጋር በብዙ ድካም ውስጥ እንገኛለን። የስጋ መሻታችን አሁን ጊዜው አሁን ነው ጊዜ አለፈ፣ አሁን ካላገኘሁት ነገ ምን ያደርግልኛል የሚል ልክ ያልሆነ ስሜት አለ። አብርሃም እኮ በኋላ በህይወት እያለ ስምንት ልጆች የሳም የስምንት ልጆች አባት ነው። አሁን ደግሞ ከአብርሃም ረፍት በኋላ ደግሞ ይሄ ሁሉ ሰው የአብርሃም ልጅ ነው። እስራኤል የሚባለው ህዝብ የአብርሃም ዘር ነው። እግዚአብሔር እንዲህ አድርጓል፣ እንዲህም ደግሞ ያደርጋል። ይሄ ብቻ አይደለም። እንዲህ ከማግኘታችን በፊት ግን ጠዋት ላይ አሁን በጊዜ ጭቅ ወልጄ ካለ እኛ በርዝዴ እንጠራራለን፣ አይደለም ለልጆች በርዝዴ እውነት አይደለም፣ ክርስትና እንጠራለን። ሰው ያን የሚጠራሩት ጡት ማስጣል አብርሃም እነገሌ ቤት የነገሌ ልጅ ተወልዶ እኮ አድጎ ጡት አስጣለች እንዴ? አመት ሁለት ሶስት አመት እንዲህ አልፋል እንዴ? እየተባለ ብዙ ቤት አብርሃም ተጠርቷል። ያኔ በዛ መሀል ያልተመለሰለት መልስ የዘገየ ነው አደለም? የሚመስለው ይፈትናል። ስጋ አሁን የሚል ጥያቄ አለው። በስጋ ውስጥ ላለው ሀሳብ እንድንሸነፍ የሚያደርገን ነው። አንዱ ፈተና ይሄ ነው። በእምነት የበሰሉ እግዚአብሔርን የሚያውቁት ግን በዚህ ወጥመድ ውስጥ እንዳይገቡ ቁር ብለው እምነታቸው ላይ ይቆማል። ይሄ ብቻ አይደለም። ሰይጣን እግዚአብሔር ያንተን ጉዳዩ አይሰማህም፣ አያይህም፣ እግዚአብሔር የሚወደውን ነገሌ ነው አይወድሽም፣ አይፈልግሽም፣ አይወድህም፣ አይፈልግህም የሚል ስብከት የሚሰብክበት በብዙ የሚፈታተነን ወቅት ናት ያቸው ወቅት። ሌላው የሰዎች ንግግር ነው። የሰዎች ንቀት፣ የሰዎች ማንጓጠጥ፣ ሰዎች እኛን የሚያዩበት መንገድ አይ እንደው ከእሱ ጋር ሁሌ መከራ ነው እንደ አንድ ነገር ተስፋ እንኳን የለውም የምንባልበት መታየት ሁላችንንም ይፈትናል። ብዙዎቻችንን ይጠላናል። ስለዚህ በዚህ ወቅት እግዚአብሔር እንድንሰጥ የሚፈልገው መልስ አንድ መልስ ነው። ያገል ጠይቃችሁ የሥጋችሁን ትመልሳላችሁ፣ የዓለምን ትመልሳላችሁ፣ የሰይጣንን ትመልሳላችሁ፣ ወይስ የእግዚአብሔርን ትመልሳላችሁ? የማንን እንመልስ? ለምን ለምን? ትክክል እሱ ስለሆነ ነው። መጨረሻ ላይ በእርግጠኛነት የምናረጋግጠው አዎ እኔ ቸኩዬ የምንለው እኛ ነን። እግዚአብሔር አይሳሳትም እና እግዚአብሔር ምንድን ነው ያለው? ዕንባቆም አንድ ጥያቄ ጠየቀ። እግዚአብሔር መልስ ሰጠው። እሱ በጠበቀው መንገድ አልመለሰለትም። ለምን ብሎ ጠየቀው። ሁለተኛ ጥያቄ ስጠይቅ ሊመልስለት ቀጠረው። ስለ ክርክሬ የምመልሰውን አውቅ ዘንድ አስተውል ዘንድ በማስተዋል እናገር ዘንድ በመጠበቂያዬ ላይ ቆሜ እጠብቃለሁ። ረአዩ በጊዜው ሊፈጸም ይቸኩላላል። በምኑ ሊፈጸም በጊዜው። አንተ ግን በሰሌዳ ላይ በጽላት ላይ ወስደህ ጻፈው፣ አይዘገይም። እርሱ ምን አያደርግም? አይዘገይም፣ ብለህ ጻፈዋል። ስለዚህ ማነው ትክክል? እግዚአብሔር ነው። እርሱ እግዚአብሔር ምን አያደርግም እኔ ከማንም ሰው ጋር አልወዳደርም። ዮናታንና እግዚአብሔር ከሌላ አባት፣ ከሌላ ቅዱስ፣ ከሌላ ወንድም፣ ከሌላ እህት፣ ከሌላ ሰው፣ ከሌላ ዓለማዊ፣ ከሌላ የማያምን ጋር አይወዳደርም። እግዚአብሔር የእያንዳንዱ ነፍስ ዋጋ በፈጠረበት አፈጣጠርና ባዳነበት ማዳን ነው የሚለካው። ማንንም በማንም ሚዛን አይለካም እግዚአብሔር። ስለዚህ ለእኔ እርሱ ምን አያደርግም፣ አይዘገይም። እራሴን ከማንም ጋር አላነጻ ማለት ነው። በህይወታችሁ ውስጥ ያለምን አሁ አንተ አትዘገይም፣ አንተ አትዘገይም። የዘገየ በመሰለኝ ነገር ውስጥ ያዘገየው ነገር ምን እንደሆነ እንዳውቀው እርዳኝ ነው የሚባለው። በዚህ የመጀመሪያው እግዚአብሔር በጊዜው እንደሚመጣ አምነን እርሱ እንደማይዘገይ አምነን ለመቀበል መዘጋጀት ነው። ሁለተኛ ነገር እግዚአብሔር እያደረገ ከእግዚአብሔር ዘንድ የሆነው ነገር ፈጥኖልን፣ እኛ ያለንበት ሁኔታ ልክ ካልሆነ መንፈስ ቅዱስ እንዲመራን፣ እንዲያሳየን፣ እንዲያሳውቀን፣ ምን ማድረግ እንዳለብን እንዲያስተምረን ራሳችንን ለመንፈስ ቅዱስ ፈቃድ መስጠት ነው። የዘገየንበት ምክንያት ካለ ያልተረዳነው ምክንያት ካለ በማይሆን ቦታ ላይ ቆመን እየጠበቅ ነው ካለ፣ መለወጥ ያለብን ቦታ ካለ፣ ለእኛ ነገሮች ለመያዛቸው ምክንያት የሆኑ ነገሮች ካሉ፣ መንፈስ ቅዱስ ይህንን ግለጥልኝ፣ አጢአቴን አስወግድልኝ፣ በደሌን ይቅር በለኝ፣ ወደ አሰብክልኝ ባሰብክልኝ ፍጥነት ውስጥ እንድገባ እርዳኝ ተብሎ ይጸልያል። ከዛ ውጭ ግን ከመዘጌት ጋር መለኮታዊውን ነገር ስናነሳ አንድ በጣም ልብ ማለት ያለብን ነገር አለ። እግዚአብሔር ከልባችን መሻታችንን ለነገሩ ብቁ መሆናችንን ነገሮች እየሆኑ ያሉት ነገሮች ለሚመለስልን መልስና እኛ ያን ነገር ለመቀበል ያለው የእኛም የውጩም ዝግጅትን እግዚአብሔር ያያል። ለምሳሌ እስራኤል ከነአን ከመግባታቸው በፊት እስራኤል ለከነአን መዘጋጀት አለባቸው። ሙሴ ነፃ ለማውጣት መዘጋጀት ነበረበት። ከነአን ውስጥ የነበረውም ነገር እግዚአብሔር ፍርድ ሰጥቶ እስኪያልቅ ድረስ ማለቅ ነበረበት። እግዚአብሔር ያን ጊዜ ከጠበቀ በኋላ በትክክለኛው ጊዜ አርቆላቸው በዚህ ዳዊት ጥያቄ ልክ ለእንደዚህ አይነት ሁኔታ ነው አፍጥነኝ አትዘጊ ሲለው ይሄ ነገርን የምቀበልበትን ብቃት በውስጤ አድርግ ማለት ዝግጁነትን ውስጤ ስራልኝ ማለት እግዚአብሔር ያርግልን ግን ሁላችሁንም እዚህ ቃል ውስጥ እንድትጸልዩበት ልመክራችሁም እንደ አገልጋይነቴም እንደ ክህነቴም ልባርካችሁ እፈልጋለሁ። እርሱ አይዘገይም። እርሱ አይዘገይም። እርሱ እግዚአብሔር በጊዜ በአቅም በሁኔታ ተገድቦ አይዘገይም። እግዚአብሔር ምን አያደርግም? አይዘገይም። እግዚአብሔር እርሱ አይዘገይም። እኔን ለጊዜው ብቁ አርገኝ እንበለው በሉት። እግዚአብሔር ከሁላችንም ጋር ይሁን። እግዚአብሔር በብቃት በንቃት፣ በፊቱ እንድንቆም ደስ የሚያሰኘውን ኑሮ እንድንኖር ይርዳል። ሰይጣን ዘገየ ሲላችሁ እርሱ አይዘገይም እንድትሉት መክራችኋለሁ። አንድ መዝሙር ይመረጣል። አንድ መዝሙር ዘምረን ጸሎት እናደርጋለን። ሊቀ መዘምራን ቴዎድሮስ አንድ በጣም ግሩም መዝሙር አለው። ወደ ቤታችሁ ስትሄዱ አዳምጡት። እንዲህ በአራት ነጥብ የሚለው መዝሙር ማለት ነው እና እዛ ጋር ያለችዋን ስንኝ ጠዋት እንዲሁ ደጋግሜ ስሰማት ነበረና፣ በቃ አርጅታሃል ሚስትህም ሳራ አርጅታለች ብሎ ሰይጣን እግዚአብሔር ዘገየ ይለኝ ነበር። ያው ልጅ ሲሰጠኝ በይስሐቅ ሲባርከኝ የማን አንደበት ነው በአራት ነጥብ የሚዘጋው? እንዲህ የሚለው ሰይጣን አይደለም። የሰይጣንን አንደበት እግዚአብሔር ይዝጋላችሁ፣ ይዝጋልን። የክፉ ሰዎችና የክፉ ሰራተኞችን አንደበት እግዚአብሔር የያዝልን። እኛን ግን ያፍጥነን፣ እኛን ያፍጥነን፣ ሰይጣን አያዘግየን። ብዙ ጊዜ ሰይጣን ምን መሰላችሁ የሚያደርገው፣ እርሱ አዘጊቶብን እርሱ አዘጊቶን ጭምር እግዚአብሔር እንዳዘገየው አስበን ወደ ኋላ እንድንል ግራ እንድንጋባ ነው የሚፈልገው። ጸሎት መዝሙር ነው ግራ እንዳንጋባ ከመምከር ጋር ይችን የመዝሙር ክፍል ጸሎታችን እናደርጋታለን። እግዚአብሔር ከሁላችንም ጋር ይሁን። እንድትደግሙልኝ ይፈልጋለሁ። እርሱ አይዘገይም። ይከብዳል። ጠጉሮች ተቀይረው፣ ቆዳዎች ተቀይረው የምንታገልበትና የምንጠብቀው ነገር ውስጥ ማሳለፍ እና መቼ የሚል ጥያቄ ውስጥ መቀመጥ አደገኛ ነው፤ አደለም? ቀኑ ግን መቼ ነው? ዛሬ ነው። እግዚአብሔር ምን አያደርግም? አይዘገይም። እግዚአብሔር በማይዘገይበት ኃይሉ ወደ ሁላችንም ሕይወት እንዲመጣ እንዲገለጥ ቅዱስ ፍቃድ ይሁንልን። ተነስተን እንዘምር። መድኃኔዓለም ነው፤ እንኳን አደረሳችሁ በዓሉን እያሰብን አብረን ዘምረን በጸሎት እንዘጋለን። ይለኝ ነበር። ጠላት ግን ሁሉም በጊዜው በቃ ልጅ የለህም ላይ ሰማህ እግዚአብሔር እያለ ጠላቴ።

ፍጻሜ እንዳያይ ጠላት በእርሱ ግምት አስብሎታል። ቴቄል የዘገየ መስሎ ድንጋይ እያሸከመን ለእኛ ቀን ወጣልን ገዳይ ቢዘገይም ፈረሰኛው ሞቶ ተቆልፎ የሚቀር እርሱ ተስፋ አድርገው ቀና አለው እግዚአብሔር። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አሜን። እንግዲህ እንዲህ አይነት መዝሙራትን ስንሰማ ሁለት ነገር ማስጠንቀቅ እፈልጋለሁ። አንድ፣ ያው ኦፊሻል የዘማሪያኑ ፔጆች አሉ። እነሱን ነው አይደል ማየት ያለብን። ጨዋነት ነው። ይህን ታውቃላችሁ። የመጣላችሁን አትክፈቱ። ልክ አይደለም። ልክ ስላልሆነ ነው አይደለም። ሥርዐት አለው ሁሉም ነገር። ጨዋነት አለው። ሁለተኛ፣ ያው እነሱ ኦፊሻል በሆነ ሁኔታ የሰጧችኋሉ እንደ ማኅቶት እንደዚህ ያን አድርገን ነው መዘመር ያለብን። ለበዓሉ እንዲህ አይነት መዝሙራት በመዘመር እግዚአብሔርን በማመስገን አሳልፉት። እግዚአብሔር ከሁላችንም ጋር ይሁን፣ መልካም በዓል ያርግልን። ወስብሐት ለእግዚአብሔር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ